የሚታሰረው ሌላ ሰው ነው። የሚጠቀመው ደግሞ ሌላ ሰው ነው። አቤል ስንት ጊዜ እየደከመ አይታችሁታል። ዛሬ በሩ ሲከፈት የተገኘው ጉድ፣ ቤት ውስጥ እጅግ በጣም የምታሳዝን በጣም በጣም አሳፋሪ የሆነ ስራ የሚሰሩ ምን ብላችሁ ነው አሁን ይህንን እንደዚህ እንትን ስትሉ? ልዑል እንግዲህ ሰሞኑን ልዑልም እያያችሁት ነው፣ በአቤል ጉዳይ በጣም እየሰራ ነው ያለው። እየተባበሩ ነው ያሉት፣ ወንድማችንም እያገዘው ነው። በቃ በዚህ በአቤል ጉዳይ መቼም ያልተሳተፈ ሰው የለም። ሁሉም እያቅማቸውን እየሰሩ ነው፣ እየለፉ ነው ይቺን ሴት ለማግኘት እና በጣም ብዙ ርቀት ሄደዋል። በጣም ብዙ ተሰቃይተዋል። የአሁኑ ደግሞ እየከፋ መጣ። የዚች ልጅ ወንጀል እየባሰ እየከፋ ነው የመጣ። በትንሹ የተጀመረ ነገር በጣም እየሰፋ መጣ። ታውቃላችሁ አንድ ጊዜ የማናት እስማኤልሳ የተጀመረው በትንሽ ነበር። ከዛ ግን እየቆየ እየቆየ እየቆየ የእሷን ጉድ እየባሰ ነው የመጣ። አሁንም የዚች ሴት የቤት ሰራተኛው የተባለችው የዘመኙ የተባለውን ነገር እንደዚህ ዝም ብሎ ተድበስብሶ የሚታለፍ ነገር አይደለም። በጣም እኔ በጣም አንዳንዴ የሚገርመኝ ሰው ታውሯል እንዴ? እቺ ሴት መቶ ሺህ አስር ሺህ ስትሰጣቸው እሺ ብለው ተስማምተው እንደዚህ አይነት ስራ የሚሰሩ ሰዎች እነዚህ ራሳቸው እኔ እንጃ። የፈለገው ቢቸግርሽ የፈለገው እንትን ብልሽ፣ አንዳንዴ ችግር መርፌ ያስወጣል ይባላል። ምንም እንኳን ቢቸግርሽ እንደዚህ አይነት ስራ እሺ ብለው ተስማምተው የሚሰሩ ሰዎች እኔ ምን አይነት እንትን እንዳላችሁ አላውቅም። የእውነት ምን ብዬ እንደምነግራችሁ አላውቅም። ልዘንላቸው፣ ምን ልበላቸው፣ በጣም ግራ ነው የሚያጋቡት። በእሷ እንትን እሷ በሰራችሁ እንትን እየተቀጡ ያሉት ግን እነዚህኞቹ ናቸው። እሷ የት እንዳለች አይታወቅም። እንደፈለገች እየፈነጠዘች ነው ያለችው። አሁን ላይ አቤል ነጻ የሚወጣ ይመስለኛል። በጣም እያንዳንዷን እያንዳንዷን መረጃዎች እየሰባሰበ ነው። ነጻ በቅርቡ ነጻ ይወጣል ብዬ አስባለሁ። የዚች ልጅ ጉድ በጣም ብዙ ነገሮች እየመጡ ነው። በጣም ብዙ ከቤተሰቦቿ ጀምሮ ምን አይነት ልጅ እንደሆነች ከልጅነቷ ጀምሮ አሁን ላይ ያለችበት ሁሉ ነገር አቤልን ነፃ የሚያወጣ ይመስለኛል። አሁን ላይ ያው እኛ ቤተሰብ፣ እኛ ተመልካቾች እናውቃለን ነፃ እንደሆነ አቤል እንደዚህ አይነት ነገር እንደማይሰራ ሞር ደግሞ የግዴታ ደግሞ አሻራ እስከተገኘበት ድረስ ወንጀለኛዋን አምጥቶ ለህግ እንትን ማለት አለበት። ስለዚህ ያችን ሴት ከገባችበት ገብቶ መፈለግ የአቤል ስራ ነው። የእርሱን ነፃነቱን ለማውጣት እሷን ግዴታ መፈለግ አለበት። ብቻ በቅርቡ ለማየት ያበቃችኋል የአቤል ጉዳይ ነፃ ሆኖ እንደሚወደው ስራ ወደ ድሮ ይመለሳል ብዬ ተስፋ አደርጋለሁ። ይችን ወራዳ ቅሌታም ሴትዮ ደግሞ የእነዚህ ልጆች እስካሁን ድረስ ወንጀል ያሰራቻቸው ህጻናቶች ገና ልጆች ናቸው። ሴቶቹ ያሳዝኑ ጽዳት ይላል ደግሞ የምን ጽዳት? እነሱ የሰሩትን ወንጀል እነሱ እንትን ያሉትን እነሱ በእጃቸው አይነኩ አስቡ። ሰውም ቢሞት ወይ የሆነ ሰው ቢደማ ወይ እንትን ቢል እንትን የሚሉት እነዚህ ሴቶች ናቸው። አሻራ ወይ የሆነ ነገር ቢመጣባቸው የሚቀጡት የሚታሰሩት እነዚህ ሴቶች ናቸው። እንግዲህ የዚህ ችንጉድ ተመልከቱልኝ። ወንዶችም አሉ ሴቶችም አሉ፣ ግን በአብዛኛው እንደዚህ አይነት ነገር እንትን የሚባል ሴቶች ናቸው። ወንጀሉ ሙሉ በሙሉ እነሱ ላይ ነው። እንትን የሚዞርባቸው ሴት ልጅ እንደዚህ ትጨክናለች እንዴ ግን። የእውነት መስፍን መስፍን ስል እየባሰ ማለ እንዴ! በየቤቱ እችኮ ባሰ እችኮ ብሳ ቁጭ አለች። ሴቱን ወንዱን እያመጣች አንድ ቤት ውስጥ እዛ አቤል ቤት ውስጥ ራሱን ሲሄዱ አቤል ሁሉንም ነገር ያውቃል፣ እነዚህ ሰዎች ምን እንደሚሰሩ እሷ የላከቻቸው ቦታ ቤት ያለምንም እንትን እየሄዱ ወንጀል ሲሰሩ የእሷን ትዕዛዝ ነው የምናከብር ይላል። ደግሞ እኮ አያፍርም። ደግሞ ማፈሪያ ማለት ነው። የእሷን ትዕዛዝ የታዘዝኩን ነው እንደዚህ ማድረግ ምናምን። ፍረተ ቢሶች፣ እንዴት ነው አንድ ሰው የሰው ቤት በር ከፍቶ ገብቶ ያልሆነ ነገር የሆነ። እኔ በጣም የሚያሳዝነው የወንዶቹ ወንዶቹ በሉና ተውት፣ የሴቶቹ ምን ይሉታል? ሴቶቹ እንደዚህ አይነት ወንጀል የሚሰሩ ሴቶች፣ በዛ ላይ ገና ልጅ ናት። አሁን ቅድም የመጣችው ያያችኋት ልጅ በጣም ልጅ ናት። በጣም በጣም እንደዚህ አይነት ነገር የምትሰራ ልጅ አይደለችም። ወንጀል የምታንት የምትል በዚህ እድሜዋ እንደዚህ አይነት ነገር በፍጹም ማየትም መስራትም የሌለባት ነው። ግን ይቺ ሊያ የተባለች ሴት የምትሰራው ግፍ የግፍ ግፍ እና እንግዲህ እንደ እግዚአብሔር ፍቃድ በቅርቡ አቤላችን ነጻ ይወጣል ብለን ተስፋ እናደርጋለን። ደግሞም ተስፋ እናደርጋለን። ደግሞም ይወጣል ለማየት ያበቃቸዋል። ይህቺ ሴት ጉድ ከገባችበት እየገባ እንግዲህ እውነቱን እያፋጠጠ ያሉ እነዚህ ልጆች አሁን እውነቱ ከተናገሩ ለእነሱም ነጻ ይወጣሉ። አቤልም ነጻ ይወጣል። እኔ በጣም የሚገርመኝ ነገር የሚያዙ ሰዎች ልክ ስትይዟቸው ምንድን ነው የቋጡን አወድ ብላ የብብቷን ጣለች እንደሚባለው፣ ወይ ለራሳቸው አይሆን ለሌላ ቤላ፣ ይሆን ለዛችኛዋ ሴትዮ ነው የሚሸፋፍኑላት፣ ወንጀሉ ሙሉ በሙሉ ማለት ነው። እውነትን አይናገሩም፣ እያስመሰሉ ነው። ምንድን የሚሉት በፈቃደኛችን ነው፣ ፈቅደን ነው፣ ወደን ነው። እንዴት ነው ምንድነው ይሄ ስራ ነው? ተፈቅዶ የሚገባበት ተገደሽ እንጂ ልቦና ይስጣት። የእውነት ልቦና ይስጣት። መጨረሻዋ ምን እንደሚሆን ታያለች። አይደለም እሷ ሴቷ እነ ልዑል ስንት ወንድ ነን ያሉትን እንኳን እኳን ምንም እንኳን ቢረሳ ቢረሳ የማን ነው ስሙ? አረስ ስሙ ማን ነው ስል ቄስ ጥረው ስሙ ጠፋብኛል። መስፍን የተባለው ሰው አሁን ከሱ በላይ አደገኛ ሰውዬ አልነበረም። እሱንም ከገባበት ገብተው ጉድጓድ ውስጥ ነው ያስገቡት። አይደለም ይቺ ሴቷ ዱቄቷ ማለት ነው። ለሰው ተንኮል ስታስብ ለራሷ መጨረሻዋ ምን እንደሚሆን እናያለን። አቤል ጀግና። እኔ አቤልን አደነኩት ወኔው የወንድ ሞት ያለው እኮ ነው። በቃ ለራሱም ነፃ አውጥቶ ሰውም ነፃ ያወጣል ነፃ ያወጣቸዋል። እነዚህ ሰዎች አሁን ይህ በአደንዛዥ እፅ ምናምን እያደነዘዙ ሰዎችን ወንጀል የሚያሰሯቸው እነዚህም እንግዲህ ካሉበት እንትን ስቃይ ያወጧቸዋል የአቤል ወንጀለኛ ነው ብሎ እንደዚህ አይነት መምጣቱ ለእነዚህ ልጆች ትረፉ ሲባሉ ነው። የእውነት አንዳንዴ ትረፍ ሲባል በምትሄዱበት ሁሉ እንደዚህ ነው። በቃ ብቻ ብቻ ነፃ ያውጣ ወንድማችን። በሱ ይቺ ወንጀለኛ ዙሪያ የሚሳተፉ ሴቶችም ነፃ ያወጣቸው። ይህ ነው ምኝ ወር ሌላ ምንም አልላቸው፣ እሷ አንዴ ገብታበታለች። እኔ በጣም ነው እያሳዝንኝ ያሉት የሆነት ምንም የማያውቁት ልጆች ህጻናቶች ትንንሽ ልጆች ናቸው። እንዴት እንደዚህ አይነት ስራ እንዲሰሩ እንዴት እሳስቻለት እንዲሁም የፈለገው ብር ቢኖራት የፈለገውን ቢላት ህሊናዋ እንዴት ፈቀደላት የተጨመላለቀ ስራ እንዲሰሩ። እና ብቻ ጋት እንግዲህ ልዑላችንም እየታገለ ነው ያለው ለልዑል እንግዲህ የማያደርገው ለአቤል ማለት ነው። ሰሪ ለአቤል የማያደርገው የማይሰራው የለም። እንግዲህ እስከ መጨረሻ ይችል ሊያ የተባለችውን ሴት ይዘው ፍርድ ማቅረብ አለባቸው። መታሰር አለባት። እያንዳንዱ ሰው በዘራው ነው የሚያጭደው። እሷ ቁጭ ብላ እያዘዘች ሕፃናቶችን እንከባከባለሁ እንደዚህ ነኝ እንደዚህ እያለች ድርጅትን አለኝ እንደዚህ አቋቁማለሁ፣ እንደዚህ በውሸት ዓለም እየኖረች የሰው ህይወት እያበላሸች እነዚህ ልጆች እየወሰደች የምታደርጋቸው የምታሰራቸውን፣ እንግዲህ ይሄ ሰው ዛሬ የቀረበው ሰው ከራሱ አንደበት እየሰማችሁ ነው ምን አይነት ወንጀለኛ እንደሆነች። አይኗ ጨፍና የቤት ሰራተኛ መስላ ገብታ ሳምንት ዘጠኝ ወር ዘጠኝ ወር ሙሉ ለሰው ጉድጓድ ስትቆፍር የነበረች ሴት። እንዴት ነው አሁን ለነዚህ ህፃናቶች የምትራራው? ለቤተሰቦቿም ክብር የላትም። እህቱ ሁለት እህቶቿ ቀርበው ባለፈው እንግዲህ ስለሷ አስተዳደግ ከማንም ጋር እንደማትስማማ አስመሳይ እንደሆነች የአባቷን የአባት እንዲ ይቅርና የአባት ጓደኛ ውሽማ ይያዛል እንዲሁ ቃሉን ስጠረው በጣም ይቅርታ አድርጉልኝ የእውነት ያሳፍራል። ክብር የሌላት ሴት፣ በሷ የመጣ ሴቶች እንደዚህ ነው፣ ሴቶች ምናምን ተብሎ ይሰደባል። ሁሉም ሴት ግን ሁሉም አንድ አይደለም። ስንት ጨዋል ገንዘብ ገንዘብ ገንዘብ የሚያሳድዱ ሰዎች እኔ መጨረሻቸው እግዚአብሔር ያሳየኝ። እውነት እድሜ ልክ ለሰው እንትን ሲቆፍሩ ለእነሱ ምን አይነት እንትን ላይ እኔ አላቅላቸውም። ብቻ እግዚአብሔር እንደዚህ አይነት ሰው እግዚአብሔር አያጋጥምም፣ አያጋጥምም። የዚች ደግሞ ከፋ በጣም። እስካሁን ስንት ወንጀለኞች በጣም ብዙ እንትኖች አይቻለሁ። እንደዚች አይነት ደግሞ አላየው አይነ ደረቅ አይኗን በጨው አጥባ። እንዴት እንዴት አይነት ሰው አለ! እንዴት እንዴት እንዴት! ወይኔ ጌታ ሆይ! ያሳዝናል ብቻ ብቻው መጨረሻው ምንድን ነው ያሳየኝ እና አቤል ነፃ የሚሆንበት እሷ ደግሞ የምትታሰርበትን ቀን ያሳየ ያሳየኝ እኔ ሁልጊዜ የምለው አቤል ነፃ የሚሆንበትን ቀን ብቻ ነው የምጠብቀው እሷ ግን የትም ሀገር መሄድ አትችልም የትም የትም ወንጀለኛ ከየትም ከምንም ከህግ ማንም ሰው ያመልጥ። የሰራችውን መቀጣት አለባት። ሕፃናቶች በዚህ ልክ ወንጀል እያሰራች እያደነዘዘች፣ አንዳንዴ እኔ ዝም ብዬ ሳይ ኢትዮጵያ ውስጥ ነው እንዴት ያለች፣ በተለይ አዲስ አበባ ውስጥ እንደዚህ አይነት ወንጀል እየተስፋፋ እየተስፋፋ ከጊዜ ጊዜ እየጨመረ ነው የሚመጣው። አሁን እነ አቤል እነ ልውል እነ ዘላለም ሌሎቹ የሚያቀርቡት ወደ ክፍለ ሀገር ምናምን ሂዶ አይደለም፣ አዲስ አበባ ውስጥ ነው ይሄ ሁሉ ወንጀል የሚሰራው። አረ ያሳፍራል! የእውነት ያሳፍራል! እግዚአብሔር ያጋጣት። እኔ ሌላ ምንም አለ አቤል ነጻ አውጦ! እሷ ደግሞ እግዚአብሔር ያጋዛት! የእውነት አምላክ! ለማንኛውም እንግዲህ የምወዳችሁ የዛሬው ቪዲዮ እንግዲህ እያቤላችን ይህን ይመስላል። እንግዲህ ከተመቻችሁ ቪዲዮ ላይክ እያደረጋችሁ እስከ ሰብስክራይብ ማድረጋችሁን ልጠቅማችሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቶ ሀገራችን ኢትዮጵያ ሰላም እና ፍቅር እየተመኘው የዛሬው ቪዲዮ እንግዲህ ይህን ይመስላል። ሰላማችሁ ይብዛ! እኔን ለምታበረታቱኝ እህት ወንድሞቼ! የእውነት ሁል ጊዜም ሳላመሰግናችሁ አላልፍም። እጅግ በጣም በጣም መክወዳችሁ፣ በጣም ማከብራችሁ፣ ሰላማችሁ ይብዛልኝ። አሁንም አብሮነታችሁ አይለኝ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ባላችሁበት ሰላማችሁ ይብዛ። ባይ ባይ!